ተነስትልኝ። ሰላም፣ እንዴት ናችሁ? እስታት እንዴት አመሸሽ? ደህና ነኝ። እንዴት አመሸሽ? እኔ አንድ ጥያቄ ነበረኝ። ጠይቅ። እንትን እንዲሁ ፐርሶናሊ ክርስቲያን ነኝ ግን አነባለው ቁርአን ምናምን እና ግን ከሀዲስ ምናምን ጋር በተያያዘ ቁርአንን አንድ ሰው አምኖ በሱ ቢመራ ሙስሊም ይባላል። ሀዲስን ባይቀበል ወይ ደግሞ እሱን፣ እንዴት ነው ሁለቱ ተያያዥ ናቸው? በሀዲስ ምን ባይል ነሰሰሪ ማለት አሁን ለምሳሌ ለእስልምና በጣም ኮር ፖይንቱ ቁርአን ተቀብሎ፣ ያንን አለመቀበል ይቻላል ወይ ወይስ አይቻልም? ሁለቱም እኮ ምንጫቸው አንድ ነው። ረሱ ላ ሰለም ቁርአን ነው የወረድላቸው ግን ቁርአን ሲወርድላቸው፣ ቁርአን ቃሉ ያላህ ነው፣ ንግግሩ ማለት ነው። መልእክቱም ደግሞ ያላህ ነው። ሀዲስ ደግሞ መልእክቱ ያላህ ነው፣ አሳዊ ያላህ ነው። ግን ቃሉ ረሱ ላ ሰለም በራሳቸው ዘይቤ በራሳቸው ሙዳይ ቃላት የተጠቀሙት ነው። ሁለቱም ግን ምንጫቸው አንድ ነው። ሱረቱ ኒሳ ምዕራፍ አራት ቁጥር 113 ላይ አምላካችን አለ። ምንድን ነው የሚለው? አላ ባንተ ላይ መጽሐፍን እና ጥበብን አወረደ ነው የሚለው። ለም ፈጃል የሚለውን ያለው ዝርዝሩ የምታገኘው ስፔሲፊኬሽን የሚባል አለ ሌላ። ግን ሁለቱም ግን ከኢንጂነሩ ነው የሚመነጨው። ሁለቱንም ማለት ነው። ስፔሲፊኬሽኑን የሚሰራው እንደው ሌላ ሰው ነው። ሀሳቡ ግን የማን ነው? የኢንጂነሩ ነው። ስፔሲፊኬሽኑን የሚሰራው ምናልባትም ኳንቲ ሰርቪየኑ ሊሆን ይችላል። ለዛ ዩ ማስተር ፕላኑ ምንድን ነው? ቁርአን ነው። ቁርአን ውስጥ አምስት ወቅት ሰላት አለ። ሰላት ፈጅር፣ ሰላት ልዝሁር ምናምን ነገር እያለ መግሪብ ምናምን እያለ ስማቸው ይጠራል። አላ መግሪብ እያለ ሀሰር እያለ ኢሻ እያለ ምናምን ነገር ይላል ግን እዛ ውስጥ ያሉ ረካቶቹን ወይም ሩኮቹን ስንተረካ አላቸው የሚለውን የሚያሳይ ነገር፣ ግን ዝርዝሩን የምናገኘው ሀዲስ ላይ ነው። ረሱ ላ ስለም ዘካ መስጠት እንዳለብን አላህ በጣም ይናገራል። ብዙ ቦታ ላይ ቁረዋል። ዘካ ግን ስንት ፐርሰንት? ስለዚህ እኛ የምንቀበለው ሙስሊሞች ቁርአና ሐዲስ ላይ ማለት ነው። ሐዲስም ደግሞ ሰ ሐዲስ ነው። መሀል ላይ እንዳልኩሽ ጥበቃ አላህ መለኮታዊ ጥበቃ እንደሚያደርግለት የተናገረው ቁርአን ላይ ነው፣ ሱረት ሂጅር መራፍ 15 ላይ። ነገር ግን ሐዲስ የሚባለው ነገር ላይ መሀል ላይ ሰዎች ገብተው ነበረ ሲተላለፍ ማለት ነው። መሀል ላይ ማለት ረስ ሰዳድ ሰለም ካለፉ ሰዎች ካለፉ በኋላ ሙናፊቃኖች የሚባሉ መጥተው የተወሰነ እንትን ብለው የተለያየ የሐዲስ አይነት ልታገኝ ትችያለሽ እና የመስመሩን የጠበቀውን ትክክለኛው ሲሆን ኦተንቲክ የሆነው ሰሂህ ሐዲስ ይባላል ሰሂህ ሐዲስና ሰሂህ ሐዲስና ቁርአን እንቀበላለን ማለት ነው እኛ ሙስሊሞች እና አንድ ሙስሊም ይህን ነገር መቀበል ግዴታ አለበት ብዙ ቦታ ላይ አለ የሚያጨቃጨቅ ነገር ሲኖር ወደ አላህ እና ወደ መልእክተኛው መልሱት ይላል ስሮት ኒሳ ቁጥር 49 ላይ ስለዚህ ወደዛ ወደ አላህ እና ወደ መልእክተኛው መልሱት ይላል ዛትሚስ መልሱት ከተባለ ወደዛ የሚመለሰው ወደ ቁርአን እና ወደ አዲስ ነው ማለት ነው የሚመለሰው። እና ይሄን የመሰለ ነው ትምህርታችን፣ ይህን ይመስላል። እንደ መጀመሪያ ለብዙ ሰው ጥያቄ የሚያነሳው እዛ ላይ ስለሆነ እንዴት ነው የሚታየው ብዬ ነው ያነሳው። ማሪፍ ጥያቄ፣ ወንደርኩል ጥያቄ ነው ደስ የሚል ጥያቄ ነው። ደግሞም ጥያቄውም እስከጥያቄ እስከሆነ ድረስ ምናልባት ማናቃቸው ነገሮች ከሆኑ ደግሞ የእውቀት ባለቤቶችን ጠይቀን እንመጣለን። ለዛ ነው ስሮት እንት ላይም ነህል መራፍ አስራ ስድስት ቁጥር አርባ ሦስት ላይ የማታውቁ ብትሆኑ የእውቀት ባለቤቶችን ጠይቀዋል። እኛ እዚህ ስንመጣ ሁሉ ነገር አናቃለን ብለን አይደለም የመጣ ነው፣ ለማሳወቅና ለማወቅ ነው የመጣ ነው፣ ለመማርና ለማስተማር ነው የመጣ ነው። ስለዚህ ማናቃቸውን ነገሮች ሰዎች ያስተምሩናል። ጥያቄዎቻችሁን እንፈልገዋለን። የእናንተን ጥያቄዎቻችሁ ማለት ጥያቄዎቻችሁ ሲመጣ መልስ ይኖራል፣ እውቀትም እያደገ ይመጣል። ስለዚህ የሆነ ቆንጆ ጥያቄ ነው የጠየቅሽው ማለት ነው። ሌላም ጥያቄ ካለሽ መጨመር ትችያለሽ። አንድ የመጨረሻ ጥያቄ ይወዳል፣ ችግር የለም በድህነት ጉዳይ ላይ ክርስትና አሁን በክርስቶስ ኢየሱስ አምላክነት ከዛ ሰውነት ሞቶ እንደተነሳ ካመንን እንደምንድን ይናገራል እና በእስልምና የተደመደመ ስለ መዳን የተነገረ እየተነገረው ያለው ወይስ፣ እንደ እንትን ነው እንደ የኑሮ ዘይቤ ነው፣ ወደ እውነተኛው የኑሮ ዘይቤ መምጣት ነው እንጂ ስለመጨረሻው ሁላችንም ስራችን ነው የሚናገረው ነው ብላ የምታስተምረው በእኛ በኢስላም ቦል ክሌም ነው ብለን ነው የምናምነው። ስለ መዳን ቁርአን የሚናገረውን ያክል የትኛውን መጽሐፍ ይናገር ብለን አናምንም። ምናልባት ባይብል ላይ የምታየው ነገር ስለ መዳን የሚያወራው ሀያ ፐርሰንት ቢሆን ነው። እንደውም አንዳንድ ሰዎች በአዳ ማጥያት መጥቶ የአዳ ማጥያት መጥቶ አንቺ ባልነበርሽበት የእሱ አበሳና ገፈት ጥንተ አብሶ የሚባል ነገር ድቀተ ባህሪ ወርሰሽ ለእሱ ነው ክርስቶስ መጥቶ ቤዛ የከፈለው አበሳውን የቀጠቀጠው ከሰማያት ሰማያ ተወልዶ ከድንግል ተወልዶ ራሱን አዋርዶ ስቃውን ቆርሶ ደሙና ፍሶ አጥኖ ከስክሶ የሚባል ትምህርት እኛ ጋር የለም፣ የአይውንም ራሱ ምክንያቱም እሱ ያንን ነገር ከከፈለ አሁን አጢአትና ሞት መቅረት ነበረበት። ያለ ፍላጎታችን ያለ ምርጫችን አጢአትና ሞት መጥቶብናል በአዳም እንደናንተ ትምህርት ነገር ግን በክርስቶስ ኢየሱስ ያ ነገር ይቅር ከተባለ አጢአት የሚባል ነገር መቅረት ነበረበት አለ እስካሁን ሁለት ሺህ ዓመቱ ነው። ሞትም አሁንም ሰው እየሞተ ነው ያለው ቢያንስ ለማያምኑ ሰዎች ሲሆን፣ የሚያምኑ ሰዎች ኃጢአትና ሞት መቅረት ነበረበት እራሱ ማለት ነው። ስለዚህ ቤዛው አልተከፈለም። ከተከፈለ መቅረት ነበረበት። አንድ ያልኝ ሁለተኛ ነገር ደግሞ በዚህ መልኩ እንዴት ነው እንትን የሚለው አንቺ ባልነበርሽበት እና በእኛ አንድ ሰው ኃጢአት ሲሰራ ኃጢአት የሚሰራው ኃጢአተኛ ስለሆነ አይደለም፣ ኃጢአት ሲሰራ ነው ኃጢአተኛ የሚሆነው። በእኛ በኢስላም ኃጢአት ማለት አላ አታድርጉ ያለን መልካም ነገር አታድርጉ ያለን መጥፎ ነገር ማድረግ አላ አድርጉ ያለን መልካም ነገር አላማድረግ የሚባላል ኃጢአት ይባላል ማለት ነው ለኃጢአቱ ምንድን ነው ውጤቱ ሲባል ቅጣት አለው። ከዚያ ከቅጣት ሰዎች የሚሄዱት ደግሞ ንስሳ በመግባት ነው ራሱ ማለት ነው። በኢስላም በሱረቱ ጋፊር ምዕራፍ አርባ ቁጥር አርባ አንድ ላይ ወገኖቼ ወደ መዳን የምጠራችሁ ሆናለ። ወደ መዳን ነው ሰዎችን የምንጠራው ማለት ነው። በሱረቱ አቃ ምዕራፍ 46 ቁጥር 31 ላይ እንደዛ ነው። ወገኖቼ ያለ አንጠሪ ተቀበሉ በእርሱ መኑ አላህ ኃጢአቶቻችሁ ለእናንተ ይምራልና ከአሳማሚ ቅጣት ያድናችኋል አለ። ከምንድን ነው ምንድን ነው ከጀሃንም ቅጣት ነው። አላህ ከጀሃንም ቅጣት ሁላችን የሚያድን ማለት ነው። በኢስላም ነገረ ድህነት ፈላ ይባላል። ይሄ ሰርቲዮሎጂ የሚባለው ማለት ነው። በሱረቱል ኑር ምዕራፍ 24 ቁጥር 31 ላይ ምመና ነው ትድኑ ዘንድ ሁላችሁም ወደ አላህ በመፀፀት ወይም በንስሐ ተመለሱ። ቱፍሊሁን ነው የሚለው ለአለኩም ቱፍሊሁን ነው የሚለው ቱፍሊሁን የሚለው ቃል ፈላ ከሚለው ጋር ነው የግስ መደቡ ነው ማን ነው የግስ ስመደብ ነው የስመደቡ ፈላ ነው። ራሱ ሳሊቬሽን የሚባለው ነገር ነው ማለት ነው። በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 103 ላይ ቀደም ስናገር ምናልባት አላዳ መስኝም የአላህን ገመድ አጥብቃችሁ ያዙ አለ። ያ ገመድ ምንድነው? ላይላሀ ኢለላ የሚለው ካላ በስተቀር በሀቅ የሚመለክ አምላክ የለም የሚለው ጠበኞች በነበራችሁ ጊዜ በእናንተ ላይ የዋለውን የአላህን ጸጋ አስታውሰዋል። በልቦናችሁ መካከል አስማማ፣ በጸጋ ወንድማማቾች ያደርጋችሁ። በእሳት ጉድጓድ አፋፍ ላይ ነበራችኋል ከእርሷም አዳናችሁ አይሽ ከምን ከእርሷም አዳናችሁ? ከምኑ ከአፋፉ ከዛ ሱረቱ ሙሚኑ ምዕራፍ 23 ቁጥር 1 ላይ ምዕመናን በእርግጥ ዳኑ። አያችሁ ዳኑ ይላል። ከምን እንደ ዳኑ ከአፋፉ ይሄ ስቴቻል ሳሊቬሽን። ከዛ ኢንሻአላ የቂያማ ቀን ደግሞ የፍርድ ቀን ደግሞ ገሃነም ከሚባለው ኮዋን ነው ኢንሻአላ ሙስሊሞች እንድናለን ማለት ነው። የወል ነው የተጠቀሰው። ሙስሊሞች አላህ ተስፋቃቅቶላቸዋል። ጃሃነማውን ላይ ዛቻና ዘበት ነው። ጀነት ደግሞ ምንድነው? ተስፋና ዋስትና ነው የተሰጠን፣ በዱኒያ ላይ የተሰጠን ሁለቱንም እንት ማለት እንችላለን። ቻንስ አለ እስከ መጨረሻው ድረስ እስኪሞት ድረስ ባለው ነገር ምን አለው የሰው ልጅ ቻንስ አለው ራሱ ማለት ነው። እና በቁርኣን ላይ ብዙ ቦታ ላይ ነው የሚናገረው ሱረቱ ለአራፍ ምዕራፍ 7 ቁጥር 157 ላይ የሚልሉት ናቸው እያለ ነው የሚናገረው። ራሱ ብዙ ቦታ ላይ አለ ስለ መዳን። በጣም ሰፊ ነው እኛ ጋር ያለው ትምህርት። ምነግርሽ አንድ ሰው ላይላ ሄለላ ያለ ሰው የጀነት ነው። ራሱ ረሱ ስላ ስለም እንደዛ ብለዋል። ራሱ አንድ ሰው መዳን ከፈለገ ላይላ ሄለላ ብሎ መዳን ይችላል ማለት ነው። አላ በቅያማ ቀን ምንድን የሚያደርገው በስሮት ናይል መራፍ 16 ቁጥር 32 ላይ ተሰሩ በነበራችሁ ምክንያት ገነት ግቡ ይላቸዋል፣ ይላል ተሰሩ በነበራችሁ ምክንያት ምክንያቱ ምንድን ነው መልካም ሥራ አንደኛው ምክንያት ነው ራሱ ማለት ነው። በስለቱ ቀለም ምዕራፍ 68 ቁጥር 34 ላይ ለጥንቆቹ በጌታቸው ዘንድ መጠቀም ያገነት አላቸው ይላል። ብዙ ቦታ ላይ ስለ ገነት የሚያወራው ነገር አለ። በሱረቱ ኒሳ ምዕራፍ 4 ቁጥር 124 ላይም እንደዛ ነው። ከወንድም ከሴትም እርሱ አማኝ ሆኖ ከበጎ ሰሪዎችም አንዳች የሚሰራ ሰው እነዚያ ገነት ይገባሉ አለ። ተስፋ ሰጠን አምላካችን። በስለቱ ጋፊር ምዕራፍ 4 ቁጥር 4 ላይ እርሱ አማኝ ሆኖ ከወንድና ከሴት በጎ የሰራ ሰው እነዚያ ገነት ይገባሉ አለ። ረሱል ሰለላሁ ዓለይሂ ወሰለም በሐዲስ ላይ ምናሉ እነሆ ጀነት ሙስሊም የሆነች ነፍስ እንጂ ሌላ አይገባባትም አሉ። በጣም ምንኛ መታደል ነው የተሰጠን ተስፋ። በጣም የሚገርም ተስፋ ነው የሰጠ ማለት ነው። አላህም በቁርአን ውስጥ በሱረቱል መርየም ምዕራፍ 19 ቁጥር 72 ላይ በደለኞችን የተንበረከ ከሆኑ በውስጡ አንተዋቸዋለናል። እነማንስ አማኞችን ሲባል እነዛ የተጠነቀቁትን ግን እናድናለናል አላህ ከጀሃነም አሁን የሚጠብቀን ከጀሃነም ያድነን ማለት ነው እንሻላ። ይህን ይመስላል። ቦልድ ክሌም ነው ብዬሻለሁ፣ ደማቅ አዋጅ ነው በቁርአን ውስጥ ያለው ስለ መዳን ያለው አው እሱን ነው ማወቅ የፈለኩት። እኔም አንደኛ በማናቀው ነገር ድምድም አድርገን አንዳንዴ ማናቀው ነገር ለፈጣሪ መተው ስለማናቅ ሰዎች ነገን ማናቅ ሰው ከዘላለም ዘመናት በኋላ ለሚፈጠር ነገር ፕሮሚስ እንዲሆን እንፈልጋለን እና እንደ ሰውት ነገሮች ሴንስ ስለማይሰጡኝ በህይወቴ ይሄ በጣም ሴንስ ይሰጣል። ማለት አሁን እኔ የሚጠበቅብኝን ነገር እያደረግኩ ከኔ ነቀፋን እያስወገድኩ ህይወቴን ኖሬ ከዛ መልካምን ነገር መጠበቅ ይሻላል እና አንዳንድ ነገሮችን በአላውቅም ዘግተን እኛ መልካም መሆን ይሻላል እና ነገር መመኘት መልካም ነገር ነው። በጣም አመሰግናለሁ። ጥሩ መልስ ነው የሰጠኝ። ሁላችሁም አመሰግናለሁ። ጥሩ ይስባል ነገሩ፣ እየሳበኝ ነው ብዙ ሳነብ ምናምን እና ጸልዩልኝ። ይረዳኛል። ይረዳሽ። በርቺ። ቻናሌ ያለሽ የኔ ቻናል እያለሽ እያነበብኩኝ ማንበብ ነው ከመጀመሪያ ጀምሮ ማንበብ፣ በርታት፣ መጠየቅ፣ መመራመር፣ ነገሮች ግራና ቀኝ ውል ያለው ነገር መያዝ ጥሩ ነው። ታይወትሽ ማለት ነው ኢሞሽናል ሳትሆኚ ራሽናል ሆነሽ፣ ስሜታዊ ሳትሆኚ ምክንያታዊ ሆነሽ በቃ ከዛ ዲሲዥን ሜኪንግ ፕሮሰስ ላይ ስትደርሺ ከአራቱ ነገር ውጭ፣ ከጥላቻም፣ ከፍቅረም፣ ከደስታም፣ ከሐዘን፣ እነዚህ ስሜት ይባላሉ ከእነሱ ነፃ ወጥተሽ ሜጀር ዲሲዥን ነው፣ ህይወትሽ ነው። እዚህ ዓለም ላይ በጣም አጭር ነው የምትኖሪው። ስለዚህ ለአጭሩ ህይወትሽ የፈተና ዓለም እንደመጣሽ ተገንዘበሽ ትክክለኛውን ውሳኔ ለመወሰን ረጋ ብለሽ ጊዜ ሰጭው። እሺ፣ የሚያቻኩል የሚያጣደፍ ነገር የለም። ላይፍሽ ነው፣ ህይወትሽ ነው። ይሄ ስታዝ፣ መልካም ምሽት ወይ ቆይ ባለፈው የኔ መጽሐፍ የምትፈልጉ ካላችሁ ስትል አንድ ጉጥር ጽፋ ነበር እና ምናልባት ካልተሳሳትኩኝ ን ጽፈች ነበረ። ልክ ባለፈው ልክ ነህ አስታወስኩኝ። እና ደረሰሽ መጽሐፉ? አልደረሰኝም። ስለዚህ ኦስታዝ አንድ ትጋብዛት አለ በደምን እኔ እሱ አስር ብትሆንልኝ ራሱ አስር ነው የምሰጣት የነበረው። አንድ መሆኗ ነው እንቁልልጭ የሆነችው። እና ስታት እንሻላ ጋብዛት ነው። ዛሬም አስር ሰዎች ሰጣለሁ። እንሻላ ሰዎች አንዳንድ ቶሎ ብላችሁ ጻፉ።